ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እህት ወንድሞቼ በሀገር ውስጥም በውጭም ያላችሁ ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ያው ባለፈው ትንሽ ተጋይተን ነበር፣ በቤቱ የተነሳ ያው ወንድሜንም ዛሬ ጠርችዋለሁኝና እስኪ ምን እንደምለኝ እንግዲህ አብራችሁኝ ታያላችሁ እላለሁ ውድ ቤተሰቦቼ እና ወንድ ሰላም እግዚአብሔር ይመስገን። እንደት ነሽ? ሆን ያለው እግዚአብሔር ይመስገን። ደህና እንደት ከረምሽ? ደህና ነኝ። ወንድ የት እንደት ነበር ኑሮ? ባል ተለፍ ምንም አይለም፣ እግዚአብሔር ይመስገን እና እንደት ናችሁ? ደህና ነን። እንደት ነሽ? አሁን ቤት ምናምን ስምምነት ልብሽ እየደረሰ ነው ወይስ እንደው ዝም ብለሽ ቆለፈሽ ይዘሽ ነው? እንደው ያለውን ነገር ኩለኛ ብዙ ግልጽ የምታድርጊ አይመስለኝም። እንደት ነሽ? አው ያው እንግዲህ ዛሬም ለዛ ጉዳይ ነበረ ናና የኝ ብዬ የጠራሁና ባለፈውም ያው አዩ መጣ ነበር። እና መጀመሪያስ ላይ ቤቱን ጨርሶ እንደ ምገባ ነበረ ያደረገኝ። አሁን ደግሞ ገንዘቡ አልቋል፣ አሁን ያንቺ ድርሻ ነው፣ ቤቱን መጨረስ አለብሽ አለኝ። ደግሞ መልሰን በዛ ተነጋገርን። ና የአባቴን ገንዘብ ሽጬ ጨርሻለሁ አለ። የአባቴ ገንዘብ አልቆበታል ቤቱ ላይ ነው የሚለኝ አሁን ቤቱ አልቋል፣ ኦልሬዲ ምን ላይ ነው ያለው? ሁለተኛ ደግሞ እንዴት እንደዚህ ይሆናል? እኔ እኮ ባለፈውም እኮ የተናገርኩ ነገር አለ፣ ታስታውሻለሽ? እና ገንዘብ ቀሪ ገንዘብ ምን አለ፣ ቀሪ ንብረት ምን አለ፣ የምታረጋግጥላት ነገር ስለው አለ ቀሪ ገንዘብ አለ ምናምን። ድብቅብቅ ይሳራጉሉ እኮ ነው፣ እፈርችዋለሁ እንግዲህ ካሁን በፊት ብዙም ጠለቅ ብዬ ባላቀው ያለውን ነገር ሁሉ እንደው በርቀት ቅርብ ሆነን እየሰማን ያለ ነው ብዙ አንቺን እንዲከፋይ ስላልፈለኩኝ እንጂ እኔ የልጁን ባህሪ ከሞላ ጎደል እያወቅነው ነው ግን አንቺ ደግሞ የሆነ ብለሽ ስለወሰንሽበት እሱ ጋር ብዙ መጋጨት አልፈለኩም እኔ እንግዲህ የፈራውት ነገር ማለት ነው አሁን ቤት ቤቱስ ምን ላይ ደርሷል ስራው ሁለተኛ ደግሞ እንዴት አንቺን አሁን ድጋሚ ብር ይጠይቃል እንዴት ሊሆን ይችላል እንዴት አንቺስ ትቀበያለሽ ወይ እኔ አልቀበለውም። አሁን በዚህ ዙሪያ ላይ እንዴት ይሆናል? አይ አሁን እሱ የሚለው እንግዲህ ጌጣጌጥም ጌጥም ካለሽ አዩጋ ያስቀመጥችም ገንዘብ ካለሽ ነው የሚለኝ እንግዲህ። አዩጋ እኔ ምንም ያስቀመጥኩት ገንዘብ የለም። ከሷ ጋር ያለው ገንዘብ ካለሽ ገንዘብሽን አምጭና ቤቱን እንጨርስበት አለኝ። እኔ ደግሞ ያው ሰራው ወደዚህ ነው፣ ሰራው ወደዚህ ነው። ምንም ነገር ያስቀመጥኩት ቅርጽ የለኝም። ወርቆች ነበሩ እሱ ግማሹን ሽጧል። ምንም ነገር የለኝም። ምን በዚህ ሰዓት ላይ ማለት ነው፣ ስለዚህ ቤቱ እንደዚሁ ሊቀር ነው ማለት ነው? ወይ ደግሞ ይሄንን ግማሹን መሬት ልሽጥ፣ ካለዛ ደግሞ የአባትሽን መሬት መሸጥ አለበት ነው የሚለኝ። ምን አንተ ፍቃደኛ ነህ? የአባታችን መሬት ልሽጥ? አይሆንም፣ ይሄማ ሊሆን አይገባም። ወይ አይሆንም። አሁን መሬት መሬት ተሽጦ ላማች ቤት ይሰራ ምናምን፣ ማንም አይፈርደውም፣ እንኳን የኛ ቤተሰብ ልጆች ቀርቶ ማንም ሰው እንደዚህ ፍርድ አይፈርድም። አይሆንም፣ አይደረግም። እሺ አለኝ። ቤት ሰርቻለሁ፣ ቤት እየሰራሁ ነው፣ ቤት ሰርች ጨርሻለሁ። ያለኝ ንብረት ቀሪ ንብረት አለ አስረክባለሁ፣ በሰላም በክብር ይዛለሁ ብሎ ነው የተግባባን፣ ያለ ነው። ይህን እንግዲህ ወይ እሱ ባለበት ነው ማውራት ያለብን እንጂ እንደዚህ ድጋሚ ይሆናል ብዬ አይደለም። አሁን ደግሞ ከተስማማሽ በኋላ አሁን ያሳይመጣ ከሆነ ቤቱን እንደምንም ልንጨርሰው እንችላለን ምናልባት ምናልባት እንደ ቤተሰብ ካወራን ቤቱን እንደምንም እንጨርሰዋለን ብዬ አስባለሁ። እኔ ሌላ ግን ደግሞ አሁን ድጋሚ ካንቺ ገንዘብ የሚጠብቅ ከሆነ ይሄን እኔ እንደ መወሰንም ያስቸግራል። ገባሽ አይደለ? መወሰን ያስቸግራል። ስለዚህ ይሄ እንዴት እንደሚሆን እናስብበታለን ብዬ አስባለሁ እንጂ በጣም ትልቅ ቤት ስራ ነው ይሄ። አሁን ሌላ የአባት መሬት ሽጠሽ አምጪ እኔ እንጃ አልቀበለው። እኔ እኮ ለዛም ነው የጠራው። በጣም ሰሞኑን በጣም ከፍቶ የነበረና ያዩ ደረጃ ድረስ እስከሚደርስ ድረስ እኔ እሷ ገባ እኔ እስካሁን ድረስ አላመነኝም። ገንዘብ ደብቄ ያስቀመጥኩ የሆነ ነገር ያለ እኔ ደግሞ ምንም ደብቆ ነገር የለም ከሱ አንተም፣ ያው ምንም ደብቀ ነገር የለም። እንደኔ ሰው አንድ አካል አንድ አምሳል ከሆነ ተግባብቶ መኖር ከጀመረ ሊደበቅም አይገባም ሰላምም አይኖርሽም እኮ። እንደዛ ተግባብታችሁ ትኖራላችሁ በሚለው ነው እንግዲህ። እኛም አንቺ እንዳይከባይ ስለፈለግን ነው። እኛም በፊትም ቢሆን ልቁን ፈልገን የነበረው ችግር የለውም። ያለውን ነገር አሁንም ቢሆን አሁን መሬት ሽጭና አምጪ የሚለው ነው። ይህኔ ቅር የሚለኝ ቤቱን እንግዲህ ተጀምሯል። ምን ላይ እንደደረሰ መጥቻ ያለውን ነገር ልናስበት እንችላለን። እና ቦታ ተሽጦ ይምጣ የሚለው ነገር ይሄ ስለ ቦታ ምናምን ጥያቄ ያሳፍራል። አይመለከተውም፣ እሱ ጭራሽ አባትሽን ቦታ ይቻም ይችላል? እንዴ አይሆንም፣ እንደዚህ አይደረግም። በሌላ መንገድ የምናወራበት ነገር ካለ እናወራለን፣ ብዬሽ አስባለሁ። እንግዲህ ነው ነው እንደዛ ነው። ምን ያለው ስለ ቦታው መሸጥ ፊት እንዳሰጭው እሺ፣ አይደረግም። አንቺ እኮ በኋላ ገና ልጅ ትወልጃለሽ፣ ገብቶሻል። አንቺ ከቤት ስም ትጠብቂው ነገር ይኖርሻል። ጭራሽ አባትሽን ውስጥ መረሽጠሽ ለሌላ ጉዳይ አይሆንም፣ እሺ አንቺም ማሰብ ይጠበቅብሻል። ሁሉ ጊዜ ሁሉ ነገር እንደው ቦታ መስጠት የለብሽም። እሺ እንደዛ ነፍስ ማወቅ አለብሽ እንጂ እንደዚህ ሊሆን አይገባም። እንመካከራለን ያለው ነገር በሂደት እናየዋለን። ደግሞ ወይንዬ፣ እንደምልሽ ነገር ምንድን ነው፣ ባለፈው አሁን ሽምግልና ላይ ከበዓል በኋላ እንመካከራለን ያለው ነገር ነበረ እና እንደው እንደ ባልና ሚስት እናንተ ያወራችሁት ሚስጥር የለም? እንደ ትግባቡበት ያሰባችሁበት ነገር የለም ምን ላይ ድረሳችሁ ስለ ገንዘብ ያለውን ነገር ደግሞ ቆጠር ያስረክብ ያለው ምብ ያለው ያገኘሽው ነገር ምንድነው አንቺ እዛ ላይ እኔ እስካሁን ድረስ ምንም ያየሁትም ነገር የለም በቃ ቤቱ ሲያልቅ ቤቱ ሲያልቅ ነው የሚለው ያው ባለፈው እናንተ ፊት እንትን ያለኝን አሁን ቤቱ ሲያልቅ ነው የሚለው ምንም ነገር ያየሁበት ነገር የለም እስካሁን አሁን አይሽ ወደኋላ እየተመለስ ነው ማለት ነው አይሽ ስለዚህ አሁን እንዴት እንደምናደርገው አስቸጋሪ ነገር ወይ እና መሬት ይሸጣልኝ እኔ በዛም ጸባ አንስታን ነበር ይሄ ግማሹ መሬት ይሸጥ፣ እኔ ደግሞ እድሜን ሰው ሀገር የተቃጠልኩበትን እንድሸጥም አልፈለግኩም። ግማሹ መሬት ተሽጦ ቤቱ ይለቀበን። መሬት ሲጀመረ እኔ ቤቱን አፈር ሰጠብቀኝ አዲስ ቤት ፈልጋለሁ አላልኩትም። ለእኔ አፈር ቤት በቂ ነው። አጉልንት ስል ነው እንጂ ያስተዳደጋችንም ታውቃለህ። ምን ቤት ውስጥ እንዳደገ እናት ነው። አዎ። ያንን አሁን ማን ያስታውሰው? ተበሳሽታ ነው የሄደችው፣ በጣም አዎ። ደግሞ ሰው እሷም ደግሞ በአንቺ ጉዳይ ላይ ብዙ ነገር ደክማለች። እሷም እንድትቀይም አይፈለግም። አሁን ያለውን ነገር አንቺ እንግዲህ ሸፍና አድርገሽ እንግዲህ ያው ከውጭ ሲሆኑና ቤት ሲይዙ እኮ ይለያያል። ሰማይና ምድር ነው ልዩነቱ። ገብቶሻል። እንደ በፊትም እኮ ነው ያውርቻለሁ። ይሄ የተለባበሰ ነገር ገንዘብ አለ ያለው አለ የሚለው ነገሮች ላይ ብዙ ጠበቃ አድርጌ የነበረው ለዚህ እኮ ነው። አንድ ሰው እጅ ውስጥ የሚያስገባ እኮ ነው አባብሎሽ አታሎሽ የሚኖረው። ስለዚህ ያ ነገር ነው ያስቸገረን። እንግዲህ ሌላ ፕሮግራምን እንይዝና በአንድ ላይ ሆነን እናወራዋለን። አንቺም አትጨነቂ፣ ለጊዜው የሚከፋሽ ነገር ካለ እኔም አለሁኝ ከኔ ጋር እናወራለን። ችግር የለውም። ያለውን ነገር እንጂ የአባት መሬት ተሽጦ ለቤት መስሪያ ምናምን አይሆንም። እሺ፣ ይሄ ልታስቢበት ይገባል። በቃ እንደማይሆን ነገር ይሄን። እና ደግሞ አዩ ጋር ባለፈው እንትን ብሎ የነበረ የሆነች የአንገት ወርቅ ገዝቶልኝ ነበረ እና እሱን አውልቅ እና ሸጠሽ ስሪበት በቃ ላይ። አይሆንም፣ እሱም አይሆንም፣ እሱም አይሆንም። ይሄ ስጦታ ነው፣ ስጦታ ነው፣ አይሆንም። ይሄ በእውነት ገንዘቤ ነው። በቃ ይሄ ስጦታ ነው፣ ገንዘብሽ ነው። በእጃ ዙሪያ አገኘሽው ገንዘብ ነው። ተይው በቃ ለካሳ ካስኩ ብሏል፣ ካሳ የሰጠሽ ከዛ በኋላ ደግሞ እንደዚህ ይደረግ አይባልም፣ ነውር ነው። ስለዚህ አይገቡ ገብቶ ቤቱን መጨረስ አለበት። እናወራለን ከኔ ጋር ሌላ ጉዳይ፣ ሌላ ቀንሽ እናወራለን። ስለዚህ እንዲከፋሽ አልፈልግም። አትስቢ፣ በቃ ተወት ያለውን ነገር እናወራበታለን። አው እናንተም ደሞ ካሁን በኋላ ምን እንድትርቁኝ አልፈልግም። ያው አንዴ እንትም ብያለሁ እንርቃለን። አሁን በኋላ ምን ቤተሰብ እንድትርቃለህ እስከዛሬም ቢሆን ድሮም ጀምሮ ጥፋት ያጠፋሽ አንቺ ነሽ። አሁን በኋላ መመለሱን ተውና አንቺ ነሽ ጥፋቱን ያጠፋሽ እንጂ አሁን እንኳን እንደዚህ ተቀራርበን እንድከፋሽ አንፈልግምኛ። ቤቱ ተጀምሯል ያልቃል። ችግር የለውም። በምንድን ነው የሚያልቀው? በቃ ችግር የለውም። ምን እናንተ ምን አድርጋችሁ ልጨርሱት ነው? እሱ ገንዘብ ጨረስኳል። የራሱን ገንዘብ ነው። አንተም ደግሞ ከእንደገና ከሱ ወገን ሆነ ደብቀ ልሰጠ ነው። እኔ ከአሁን በኋላ አምስት ሳንቲም ማውጣት አልፈልግም። አምስት ሳንቲም ማለት ምክንያቱም እስከ ዛሬ ድረስ አለኝ ብሎ ነው የጀመሩ አይደለም። ደህና እኔ ሰርቼ የነበረውን ቤት አፈረሰው። አስቸጋሪ ነው። ባህሪው አስቸጋሪ ነው። በጣም ልጁ እንደ እንዴት እንደምናደርገው አይታወቅም። ብቻ እንደው እንግዲህ ለማንኛውም ቤቱማ ተጀምሯል። አብራችሁ መኖሩን ጀምራችኋል። ይጨረሳል ግዴታ እንግዲህ፣ እኛም ቢሆን ተቸግረኝ ቢሆን መጨረስ አለብን እና ቤቱን ግድ እኮ ነው ግድ እኮ አይሆንም። እንዳይታሰብ አይታሰብም። አሁን በኋላማ ልጅ ወልደሽ ማሳደግ ፍሬ ማፍራት ነው እንጂ ያለብሽ። አሁን እዚህ ድጋሚ በሰው ሀገር፣ እድሜ ለክሽን በሰው ሀገር ትንገራትሽ ትኖራለች እንዴ? እንደዛም አይሆንም ደሞ ሆኖ ነው እያለው የትም አከጅም አንቺ እንዳትጨነቂሽ።